ሰላም ወዳጆች፣ እንዴት አላችሁ? ክብሩ ለጌታ ይሁን። እናንተም ተባረኩ። እንዳጠር ያለን ሀሳብ አብረን እናያለን። በኢየሱስ ክርስቶስ ስም እግዚአብሔር ይመስገን። በማርቆስ አስር ሀያ ዘጠነኛውንና ሰላሳኛውን ቁጥር ሁለቱን ቁጥሮች እንደመነሻ እናድርጋቸውና በነሱ መሰረት አጠር ያሉ ሀሳቦችን እንለዋወጣለን። እዚያ ክፍል ላይ ስለ እኔ እና ስለ ወንጌል ቤቶችን፣ ወላጆችን፣ እርሻን ወዘተ የተወ በዚህ ዓለም መቶ እጥብ በሚመጣውም ዓለም የዘላለምን ህይወት የማይቀበል ማንም የለም ይላል። በዚህ አለም ይላል፣ በሚመጣውም ዓለም ወይም በዚህ ዘመን በሚመጣውም ዘመን ብሎ ይነግረናል። የሚመጣ አለም አለ ወይም አሁን ያለ አለም አለ። ነገር ግን በክርስቶስ በሚመጣውም አሁን ባለውም ያለውን አሸናፊ ህይወት የሚነግር ክፍል ነውና እንደው ሀሳቡን እንወያይበታለን፣ አጠር አድርገን ማለት ነው፣ አጠር አድርገን እንወያይበታለን። ክብሩ ለእርሱ ይሁን። ስለ ክርስቶስ ስለ ክርስቶስ ማለት ነው፣ የተውነውን በክርስቶስ ስለ ክርስቶስ የተውነው ሁሉ በክርስቶስ ብዙ እጥፍ ነው። ስለ ክርስቶስ የተው ነው በክርስቶስ ግን ብዙ እጥፍ ነው ግን ስለ ማን የተው ነው ስለ ክርስቶስ የተው ነው እንግዲህ እዚያ ክፍል ላይ ስለ ክርስቶስ የተው ነው አለ በክርስቶስ ደግሞ የምናገኘው አለ ስለ ክርስቶስ የተው ነው በክርስቶስ ግን ብዙ እጥፍ ነው እናገኘዋለን በክርስቶስ ግን ብዙ እጥፍ ሆኖ እናገኘዋለን ነው የሚለን ክፍሉ። እንግዲህ ያ የሚለንን በትክክል ከተመለከትነው በትክክል ካሰብነው ማለት ነው፣ ደስ ይላል መቼም። የእኛ የሆነውን ካልተውን ለእኛ የሆነውን አናገኝም። የኛ የሆነውን ካልተውን ለእኛ የሆነውን አናገኝም አ የእኛ የሆነውን ካልተው ነው ለእኛ የሆነውን አናገኘው። በጣም የሚያስፈልገን ነገር ስለሆነ ነው የምነግራችሁ። የቱን ካልተውን? የኛ የሆነውን ካልተው ነው ለእኛ የሆነውን አናገኘውም። ለእኛ የሆነው ያለው በእግዚአብሔር ዘንድ ነው። የኛ የሆነው ያለው ደግሞ በእኛ ዘንድ ነው። ስለዚህ በኛ ዘንድ ያለው ምንም አይጠቅምም። በእግዚአብሔር ዘንድ ያለው ግን ለእኛ እጅግ ይጠቅማል። የትኛውም ቢሆን ማለት ነው። ስለዚህ የኛ የሆነውን ካልተው ነው ለእኛ የሆነውን አናገኘውም። የኛ የሆነውን ስንተው፣ ለእኛ የሆነው ይበዛልናል። በሌላ አባባል በእኛ ዘንድ እኛ ያደረግነው፣ እኛ የሰራነው፣ እኛ ያከማቸነው፣ እኛ የሰበሰብነው ነገር እርሱ ስንተወው፣ እግዚአብሔር የሰራው፣ እግዚአብሔር ያዘጋጀው፣ እግዚአብሔር ያስበው ለእኛ ይሆናል። ስለዚህ የእኛ የሆነውን እስካልተውን ድረስ ለእኛ የሆነውን እስካልተውን ድረስ የእኛ የሆነውን ልናገኘው አንችልም፣ ለእኛ የሆነውን ልናገኘው አንችልም ማለት ነው። ለእኛ የሆነው ምንጊዜም በእግዚአብሔር ዘንድ ነው ያለው። በሉቃስ 18 ላይ ይህንን ተመሳሳይ ነገር እናገኘዋለን። ሉቃስ 18 አስራ ስምንተኛው ላይ ወደ ምዕራፉ ወደ መጨረሻው አካባቢ ብንመለከት ማለት ነው እንዲህ የሚል ክፍል አለ። እዚያ ጋር በተለይ ስለ ባለጠጋው ነው። ባለጠጋ ፈሪሳዊ ነበረ እና ያ ፈሪሳዊ እንግዲህ ወደ ዘላለም ህይወት ለመግባት ምን ማድረግ እንዳለበት ከኢየሱስ ጋር የተወያየበት ክፍል ነው። ታውቁታላችሁ። ታሪኩ ለእኛ ቀላል ነው የመጽሐፍ ቅዱስን ታሪክ ማነብነብ አያስቸግረንም እና እዚያ ክፍል ላይ የሚነግረን ያ ባለጠጋ አንዲት ነገር ቀርታሃለች ያለህን ሁሉ ሽጠህ ተከተለኝ ነው ያለህን የትኛውን ያንተ የሆነውን ያንተ የሆነውን ሽጠህ ተከተለኝ ያን ጊዜ ለእኔ የሆነው ወይም ለአንተ የሆነ ሁሉ በእኔ ዘንድ ያለው ሁሉ ለአንተ ይሆናል ነው ይህንን አለው። ሰውየው ግን እያዘነ ፊቱም ጠቁሮ እያዘነ ተመለሰ ይላል። ከዚያም ኢየሱስ ለባለጠጎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው፣ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀላል የሚል ነገር ሲናገር የሰሙት እንዲህ አሉ። ታዲያ እንዲህ ከሆነ ማን ሊድን ይችላል? አሉት። ጉዳዩ እንዲህ ከሆነ ማን ሊድን ይችላል? ማን ሊያ ይችላል? ማን ሊወጣ ይችላል ብለው ጠየቁት። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አላቸው። አያችሁት? በሰው ዘንድ የማይቻል ሙላት በሰው ዘንድ የማይቻል ነገር ነው። በሰው ዘንድ የሚቻለው ጎላት ነው። መዳን በሰው ዘንድ የማይቻል ነው። በሰው ዘንድ የሚቻለው መጥፋት ወይም መሞት ነው። የሰው ይሄ ነው። ስለዚህ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ሲላቸው ጴጥሮስ ብድግ ብሎ እንዲህ አለው። ታዲያ እኛ ሁሉን ትተን ተከተል አለው። ምክንያቱም ከላይ ተነግሯል። የኔ የሚለውን ነገር ያልተወ ሰው ስለ መዳን ሊያወራ አይገባውም ነው የሚለው። የኔ የሆነውን መተው ያልቻለ ሰው፣ የኔ የሚለውን መተው ያልቻለ ሰው እንደዚህ ባለጠጋ፣ ይሄ ባለጠጋ የኔ የሚለውን አልተውም ብሎ ነው እያዘን የተመለሰው። ስለዚህ ለሱ የሆነውን ሊያገኝ አይችልም። ለሱ የሆነው በእግዚአብሔር ዘንድ ያለው ለዚህ ሰው ሊሆንለት አልቻለም፣ ሊሆንለት አልቻለም እና ይህንን ማየት ይኖርብናል ልላችሁ ፈልጌ ነው። ይህንን መመልከት አለብን፣ ማስተዋል አለብን። የአሁን ዘመንም የሚመጣው ዘመንም በጣም የሚቀለው በእግዚአብሔር ነው፣ ወይም በክርስቶስ ነው። በእርሱ ዘንድ እጅግ ቀላል ነው። እኛ ሁሉን ትተን ተከተልንህ። ታዲያ ትርፋችን ምንድን ነው ይለዋል። ታዲያ ትርፋችን ምንድን ነው ይለዋል። ታዲያ ትርፋችን ምንድን ነው? እኛ ሁሉን ትተን ተከተልነህ። አዎ ሁሉን ይወጣውማ። በዚህ ዓለምም ብዙ እጥፍ በሚመጣው ዓለም ደግሞ የዘላለምን ህይወት የማይቀ የእርሱ የሆነውን የተወ የእርሱ የሆነውን የተወ አሁን በዚህ ዓለም መቶ እጥፍ በሚመጣውም የዘላለምን ህይወት ከእኔ በእኔ የማይቀበል ማንም የለም ይላል። ከኔ በእኔ የማይቀበል ማንም የለም። አሁን በዚህ ዓለም የተወውን መቶ እጥፍ በሚመጣው ዓለም ደግሞ የዘላለምን ህይወት። ነገር ግን የብዙዎቻችን ችግር እዚህ ጋር ትልቁ ነገር ለዚህ ዓለም የሆነው ነገር በጣም ያጓጓናል፣ ለዚህ ዓለም የሆነው ነገር በጣም ያሻማናል፣ ለዚህ ዓለም የሆነው ነገር በጣም ያጣላናል። በዚህ ዓለም ወይም ለዚህ ዓለም የሆነው ነገር እጅግ ስናጣው ያሳዝነናል። ከዚህ የተነሳ ማለት ነው በጉድለት እንኖራለን ከሙላት ጋር ሳንገናኝ ማለት ነው እንግዲህ ክርስቶስ ሁሉን ይሞላ ዘንድ ነው የመጣው ክርስቶስ ሁሉን ይሞላ ዘንድ ነው ግን በምን በሁሉ ሁሉን በምን ሊሞላ በሁሉ ይኸውልህ በዚህ ዓለም ልትኖር የፈጠረህም የሰራህም እግዚአብሔር ነው በሚመጣው ዓለም እንድትኖርም ደግሞ የሰራ እግዚአብሔር ነው ለሁለቱም የሰራ እኮ እግዚአብሔር ነው። ታዲያ በዚህ ዓለም ለምትኖረው ነገር አንተን የሚያስጨንቅ ምን ነገር አለ? እኔን የሚያስጨንቅ ምን ነገር አለ? አንተን የሚያሳስብ ምን ነገር አለ? እኔን የሚያሳስብ ምን ነገር አለ? ይሰማል ወዳጅ መቼ? በዚህ ዓለም ላለው ነገር አንተን የሚያስጨንቅህ ምንድን ነው? አንቺን የሚያስጨንቅሽ፣ እናንተን የሚያስጨንቃችሁ ምንድን ነው? በዚህ ዓለም ልኖር የሰራኝ እግዚአብሔር ነው። እኔ ራሴን አልሰራሁትም። የሰራኝ ደግሞ ሊያኖረኝ ነው። እስከ መቼ? እስካለው ቀን ድረስ ሊያኖረኝ ሰራኝ። ስለዚህ እሱ እስካኖረኝ ቀን ድረስ በዚህ ዓለም እኖራለሁ ማለት ነው። እንግዲያውስ በዚህ ዓለም የሚያኖረኝ እርሱ መሆኑን ካወቁ በሚመጣው ዓለም የሚያኖረኝ እሱ ነው። ስለዚህ በሚመጣው የዘላለም ሕይወት አለኝ አሁን ደግሞ የሚገባኝን ከእርሱ የሆነውን ሁሉ አለኝ ማለት ነው። ስለዚህ የአሁኑን ዓለም ኑሮ ለራሳችን አድርገን የሚመጣው ዓለም በእግዚአብሔር የሚሆን አስመስለን የምንናገርባቸውና የምናስብባቸው ጊዜያቶቻችን በስተዋል። እንደዚህ እንደዚህ አይነቱን ነገር ብናረመው ነው ብናረመው ነው ምክንያቱም እርሱ ስለኛ ያስባል፣ ስለኛ ስለሚያስብ ይላል ሁሉን በሁሉ የሚሞላ ክርስቶስ መጣልን። ሁሉን በሁሉ የሚሞላ ክርስቶስ መጣልን። ይ ይህን ዓለም ወይም በአሁኑ ዘመን የሚመጥን ሙላት በክርስቶስ አለን። እንደገናም በሚመጣውም ዘመን የሚመጥን ሙላት በክርስቶስ አለን። ለዚህ ነው እኮ በክርስቶስ ኢየሱስ በኩል እግዚአብሔር ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን ከእርሱም ጋር በሰማያዊ ስፍራ አስቀመጠን ይለናል። እየው ለሚመጡ ዘመናት ነው የሚለን እኮ ለሚመጡ ዘመናት። ለአሁኑም ብቻ አይደለም ለሚመጡ ዘመናትም። ለሚመጡ ዘመናትም ብቻ አይደለም እግዚአብሔር በክርስቶስ የሰራው ለአሁኑም ጭምር ነው። ስለዚህ ስለ ክርስቶስ የተውነው ነው በክርስቶስ መቶ እጥፍ ወይም ብዙ እጥፍ ሆኖ እናገኘዋለን ወንጌላት የሚሉት ይህንን ነው ግን ስለ ማን የተው ነውን ስለ ክርስቶስ የተው ነውን ስለ ማን ያጣ ነውን ስለ ክርስቶስ ያጣነውን በክርስቶስ እናገኘዋለን ግን ስለ ክርስቶስ ያጣ ነውን ነው ስለ ክርስቶስ ያጣ ነውን ነው በክርስቶስ የምናገኘው ስለ ክርስቶስ ክርስቶስን ለማግኘት ስትል ያጣኸውን ክርስቶስን ስታገኝ ታገኘዋለህ። ልልህ ፈልጌ ነው። አባባሪ ግልጽ ከሆነ ስለ ክርስቶስ የተውከው ክርስቶስን ለማግኘት ብለህ ማለት ነው። ጳውሎስ ሲናገር ክርስቶስን አገኝ ዘንድ ደግሞ በክርስቶስ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል አደለም። ክርስቶስን አገኝ ዘንድ ምክንያቱም ከላይ የሚዘረዝረው አለ። ፊልጵስዩስ ሶስት ላይ ነው ያወራኋችሁ። የሚዘረዝረው ብዙ ነገር አለ። ያንን ከዘረዝረ በኋላ ስለቀደመው፣ በዓለም ስለነበረው የእርሱ የሆነውን ነገር ሁሉ ይዘረዝራል። የእርሱ የሆነውን ሁሉ፣ ነገር ግን ይላል ክርስቶስን አገኝ ዘንድ፣ በክርስቶስ ደግሞ እገኝ ዘንድ፣ ይህንን ሁሉ እንደ ጉዳት ወይም እንደ ጉድፍ ቆጥሬዋለሁ። አንን አገኝ ዘንድ፣ ክርስቶስን አገኝ ዘንድ፣ እኔስ በክርስቶስ እገኝ ዘንድ ይሄንን እንደ ጉዳት ወይም እንደ ጉድፍ ቆጥሬዋለሁ ብሎ የሚነግር ለዚያ ነው። ስለዚህ ያንተ የሆነው ስትተወው፣ ለአንተ የሆነውን ታገኛለህ። የአንተ የሆነውን ስትተው፣ ለአንተ የሆነውን ታገኛለህ። ለአንተ የሆነው ያለው በእግዚአብሔር ዘንድ ስለሆነ ያንተ የሆነውና በአንተ የሆነው ስለማይጠቅም በእኔ የሆነው የእኔ የሆነው ስለማይጠቅም በክርስቶስ የሆነው ግን እኔ እናንተን ለአሁኑም ለሚመጣውም ይጠቅማል። መጽሐፍ ቅዱስ ሲነግረን እንዲህ ይለናል፣ እግዚአብሔር ለመምሰል ራስን አስለምድ ይላል አይደል? ለስጋዊ ነገር ራስን መስለምድ ለጥቂት ምን ይልን ይጠቅም ይሆናል። ግልጽ ሊሆንልን ይገባል እዚህ ጋር፣ ምክንያቱም ራስን ማስለምድ ለስጋ ነገር ራስን ማስለመድ ለጥቂት ይጠቅም ይሆናል። እግዚአብሔርን መምሰል ግን ለአሁኑም ለሚመጣውም ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ደግሞ ሁሉ እንዲቀበሉት የተገባ ነው። ይህ ቃል የታመነው ሁሉ እንዲቀበሉት ደግሞ የተገባ ነው ይለናል ሁለት ነገሮችን እዚህ ጋር አትርሷቸው። እግዚአብሔርን ለመምሰል ራስን አስለምድ ካለ በኋላ ለስጋዊ ነገር ራስን ማስለመድ ይላል። ይሄ ምን ሊነግረን ነው? ነው መቼም በዚህ በስጋ ስትኖሩ አንዳች ነገር አያስፈልጋችሁም ማለቱ አይደለም። ነገር ግን በራስህ የሚሆነውን ነው ለስጋዊ ነገር ራስን ማስለመድ ለራስህ በራስህ ስለምታደርገው ነገር ነው የሚነግርህ፣ እንጂ እኮ በክርስቶስ ሁሉም ያንተ ነው። ነገር ግን በራሳችን ስለሚሆነው ነገር ነው ለስጋዊ ነገር ራስን ማስለመድ። ለምን? ለጥቂት ይጠቅማል። ለስጋዊ ነገር ራስን ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ራስን ማስለመድ ግን ለአሁኑም ለሚመጣውም ለነገር ሁሉ ተስፋ ስላለው ለነገር ሁሉ ይጠቅማል። ለአሁኑም ለሚመጣውም ተስፋ ስላለው ለነገር ሁሉ ምን ያደርጋል? ይጠቅማል። ማንን መምሰል? ክርስቲያን መሆን ወይም እግዚአብሔርን መምሰል፣ በሌላ አባባል በክርስቶስ መሆን፣ በክርስቶስ መሆን ስለዚህ ያንተ የሆነውን ስትተው ለአንተ የሆነውን ታገኛለህ። እህ ነው እያልኩ ያለሁት። ያንተ የሆነውን ስትተው ለአንተ የሆነውን ታገኛለህ። ለአንተ የሆነውን ታገኛለህ። ለአንተ የሆነው ሁሉ ያለው በእግዚአብሔር ዘንድ ነው። ለሰው የሚያል በእግዚአብሔር እንዲቻላል የተባለውም ለዚህ ነው። ለአንተ የሆነው ሁሉ አየው። ሰው ሁሉ ብዙ እየደከመ ነው። ብዙ እየጣረ ነው። ብዙ እየታገለ ነው። ለምንድነው የሚጥረው? ለምንድነው የሚታገለው ከተባለ? የእርሱ የሆነ ነገር ለማፍራት የእሱ የሆነ ነገር ለማከማቸት የእሱ የሆነ ነገር ለማግኘት መከራ ያየ ነው ግን የእሱ የሆነ ሁሉ አይጠቅምም የእርሱ የሆነውን ሁሉ ሲተወው ግን ለእሱ የሆነውን በእግዚአብሔር ዘንድ ያገኛል ከእግዚአብሔር ዘንድ ያገኛል በክርስቶስ ያገኛል ማለት ነው ስለዚህ ነው እንግዲህ የተውነውን ነገር ብዙ እጥፍ የሚሆነው ስለማን ስለ ክርስቶስ ወይም ስለ ወንጌል ስለ ወንጌል ክርስቶስን አገኝ ዘንድ በክርስቶስ ሁሉን እንደ ጉዱፍ ወይም እንደ ጉዳት ቆጥሬዋለሁ። ሁሉንም የትኛውን የሚሆነው? ምክንያቱም እኔ ከእስራኤል ከስሪኤል የብንያም ወገን ነኝ፣ ከፈሪሳዊ ደግሞ ፈሪሳዊ ነኝ። ስለ ሕግ ቢባል ያለ ነቀፋ ነኝ፣ ስለ ቅናት ቢባል ደግሞ ቤተክርስቲያንን አሳዳጅ ነኝ። በጣም በጣም የኔ የሆነው ነገር እጅግ የላቅ ነበረ። ሆኖም ግን ክርስቶስን አገኝዘ በክርስቶስ እገኝዘለሁ ሁሉን ግን እንደምን ቆጥሬዋለሁ? እንደ ጉድፍ ቆጥሬዋለሁ ይላል። የእርሱ የሆነውን ሁሉ ሲያስንቀው ወይም ሲያስጥለው ተመልከቱት። ክርስቶስን ለማግኘት እና በክርስቶስ ለመገኘት እና የእኔ የሆነውን ስተው ለእኔ የሆነውን አገኛለሁ። ለእኛ የሆነውን እናገኝ ዘንድ የእኛ የሆነውን መታው አለብን። የእኛ የሆነውን ባካችሁ ሳንጠረጠር ማለት ነው። በዚህ ዓለም ልንኖር በዚህ ዘመንም ልንኖር የሰራን እግዚአብሔር እንደሆነ አነርሳ በዚህ ዓለምም የሚያኖረን በርሱ መንፈስ፣ በእርሱ ኃይል በእሱ ክብር፣ በእሱ ስልጣን ነው። በሚመጣው ዓለም ደግሞ በዘላለም ህይወት የሚያኖረን ነው። ስለዚህ ነው በእርሱ የምናምነው፣ በእሱ የምንታመነው በእርሱ እናምናለን፣ በእርሱ እንታምናለን። ስለዚህ የአሁኑ ዓለም እጅግ ክፉ ቢሆንም በእርሱ በማመናችን ክፉ በሆነ ጊዜም በመጣ ጊዜም አናይም። ምንም ቢሆን እንኳን ያለነው ክፉ በሆነው ዓለም ቢሆንም ግን ከእግዚአብሔር ስለሆነ ደግሞ ክፉ አይነካንም። በሌላ አባባል ክፉ ስንላችሁ እኛ አሁን ጎላ አድርገን የምናያቸው ነገሮች አሉ በተለይ አንዱ ረሃብ ወይም ችግር ወይም ማጣት የምንለው ነገር ነው። ሁለተኛው ደግሞ ጤና ማጣት ወይም በሽታ ወይም ቸነፈር የምንለው ነው። ሶስተኛው ደግሞ ማለት ነው ጦርነት፣ ስደት፣ ይሄ የመሳሰሉ ነው። ይሄ ክፉ ነገር ሁሉ ግን በአሁኑ ዓለም አለ። ይሄ ክፉ ነገር ሁሉ ግን በአሁኑ ዓለም አለ። ነገር ግን ያንተ የሆነውን ከተውክ ይሄ ክፉ ነገር ሁሉ አያገኝህም። የኛ የሆነውን የሙጥኝ ብለን ስንይዝ ግን ይህ ክፉ ነገር ሁሉ አይለቀንም። ምክንያቱም ይህን ክፉ ነገር ሁሉ ያመጣው የእኛ የሆነው ስለሆነው የእኛ የሆነው ነው ከመጀመሪያው ጀምሮ ማለት ነው። የእኛ የሆነው ነው ይህንን ያመጣ። ስለዚህ የእኛ የሆነውን የተውን ጊዜ አለ። ምክንያቱም ክፉ ከሆነው ካሁኑ ዓለም ያድነን ዘንድ አምላካችን እና አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ማን ክርስቶስ። ግን ከየት ሊያድነን? ክፉ ከሆነው ካአሁኑ ዓለም ሊያድነን ሞቷል፣ ሊያድነን ሞቷል። ስለዚህ እኛም በእርሱ ስንሞት የእኛ የሆነውን ተውን ማለት ነው። ከዚያ በኋላ በእርሱ ስንኖር ደግሞ የእርሱ የሆነው ሁሉ የእኛ ሆነ ማለት ነው። ስለዚህ የኛ የሆነውን ስንተው ለእኛ የሆነውን በእርሱ እናገኛለን። ለእኛ የሆነው በእርሱ ይሆንልናል ማለት ነው። ይህንን እንድንገነዘብ ጥቆማ ነው፣ ለጥቆማ ያክል ነው። ገብቷችኋል አይደል? የእኛ የሆነውን ስንተው ለእኛ የሆነውን እናገኘዋለን። ለእኛ የሆነውን እናገኘዋለን። ግን የቱ የኛ የሆነውን ስንተው ለምንድን ነው የኛ የሆነውን የሙጥኝ ብለን ይዘን የምንቸገረው የቹት የኛ የሆነውን የሙጥኝ ብለን ይዘን የምንቸገረው እንደማን እንደዚያ ባለጠጋ ያ ባለጠጋ እጅግ እጅግ የተቸገረበት ነገር ነበረ ምንድን ነው የተቸገረው ሉቃስ አስራ ስምንት ላይ ያለው ባለጠጋ የእሱ የሆነውን መተው አቃተው? ያለህን ሁሉ ሽጥና ተከተለኛለሁ። እንግዲህ አንዲት ነገር ቀርተህ አለች የምንባለው ይሄ ነው። የእኛ የሆነውን መተው ነው። የእኛ የሆነውን ምን ማለት ነው መተው ነው። ያን ጊዜ ለእኛ የሆነውን በእርሱ እናገኛለን። ለእኛ የሆነው በእርሱ ይሆንልናል ማለት ነው። ምለው ገብቷችሁ ከሆነ ማለት ነው ከተግባባን ክብር እርሱ ይሆን። ስለዚህ የእርሱ የሆነው እኛ የሚሆነው የእኛ የሆነውን የተውን ቀን ነው። የዚያን ቀን እናርፋለን። የዚያን ቀን ደስ ይለናል፣ እንደሰታለን። ክብር ለጌታ ይሁን። እናንተም የተባረካችሁ ሆኑ። አትርሱት፣ አስቡት። የእርሱ የሆነው የእናንተ ይሆን ዘንድ የእናንተ የሆነውን ተዉት። የእርሱ የሆነው ሁሉ የእናንተ ይሆን ዘንድ ለምን እርሱ ሁሉን ይሞላ ዘንድ በሁሉም የሚሞላ ዘንድ መጥቷልና ማለት ነው። ክብር ለኢየሱስ ይሁን።